አሮታ አንዳንዴ በደስታችን ላይ ለምን ውሃ እንደምንቸልስበት ግራ ነው። ይገባል። በነገራችን ላይ የመጣለሽን ሁሉ ከለቃቀምሽ ትዳርሽ ትዳር ሆኖ አይቀጥልም። እርጉዝ የሆንሽዋን ሴትዮ እኮ እርጉዝ አይደለሽም ተብለሽ የተባልሽ ልጁም የአብርሃም አይደለም የተባልሽ ነሽ። እንዴት በደስታሽ ላይ ውሃ ትቸልሽበታለሽ? ወርቁ እኮ ያን የእሷ ነው ከተባለ ከወርቁ በፊትም መኪናው ይመጣልሽን መኪናውም የእሱ አይደለም። ሩታና የሔርሜላ እጅ አለበትና መኪናው ጋራዥ ግባ፣ መኪናው እንደዚሁን መኪናው እንዲሁን ስትበይ ነበረ። የሰው ወሬ በሰማሽ ቁጥር ትዳርሽ አልሆኑበት ቦታ ነው የሚገባው። በቃ በክፉም ይመጣልሽን ሰው ደግ አድርገሽ መመለስ ደግ አደረገ። ልክ አብረ ማነው ብሩክንና አቤልን ልክ ልካቸው ምን አገባችሁ ምናምን ነገር ብለሽ እንደምመልሽ ይሄንንም እንደዚህ ሲመጣልሽ ምን አገባችሁ ብለሽ ነው መመለስ ያለብሽ እንጂ የመጣልሽ ምንም ተቀበልሽ እኮ አንቺ ራስሽ ቆመሽ ስቴጅ ይቅርታል፣ ቆመሽ ስቴጅ። ምክንያቱም ሚዲያው የወሬኛ ሚዲያ፣ ጓደኛ ወሬኛ፣ በትዳር ውስጥ ወሬኛ ብቻ እየገባ የሰውን ህይወት በሰላም የሚያኖር ማንንም የለበቃል ራስ ወዳዱ ሆኗል። ሁሉም ማለት ነው፣ እኔ ብቻ ለእኔ ብቻ ሆኗል። ለዛ ነው ህይወት እየተመሰቃቀለች ያለችው። በነገራችን ላይ ጉንፋን ይዞኛል እንዳይጋባባችሁ። እሺ፣ ራቅ ብላችሁ አዳምጡኝ። ጉንፋን ይዞኛል ኃይለኛ። ሾርባ እየጠጣሁኝ ነው የማወራችሁ፣ ድምጼን ዝግዝግት አድርጎታልና የሚያቃጥል ነገር አድርጌ ሾርባ ሰርቼ እየጠጣሁኝ ነው። እና ትናንትና ደስ ብሎናል። ሁሉም ደስታውን እየገለጸ ምን እያለ ምን እያለ ዛሬ ላይ ወርቁ ያንት አይደለም እሱን ሷንች የገዛችሁ። በእርግጥ ሊያስጠረጥር ይችላል። ቢሆንም ግን በዚህ ደረጃ ደግሞ ልክ አይደለም። ሲጀመር እሷም አላት እሷም ይሄ ወረቀታ ወረቀት እያሰራችን ነው። የሆኑ ልጆች በኮምፒውተር ላይ የተላላከችውን አይጅ እርጉዝ ነኝ ብላለች። እርጉዝናው ደግሞ ፎርጅድ እንደሆነ ያው ይሄ ጅል አደለ፣ ባልሽ ጅል አደል። የመጣለትን አንቺ መሆን ጅል እየሆንሽ ነው መሰለኝ የመጣልሽ ሙሉ እየተቀበልሽ እያመንሽ ህይወትሽን እያ መሰቃቀልሽ የመጣለትን ስለሚቀበል ከነሱ ጋር ስለሚጋተት ወደዛ ዘርበሎ ብሎ እንደወንድ ኮስተር ብሎ ወደዛ ስለማያባረራቸው እያጋጨ እየተቀበላቸው ምርመራ ድረስ ምን ድረስ ምን ድረስ እየላከ መልሰው እነሱ ያፉበታል፣ እሱም ትዳሩን ያጣበታል ለማለት ነው። እና የመጣ ሁሉ እያመናችሁ ህይወታችሁን ትዳራችሁን አተመሰቃቅሉት። በፍጹም ያንተ አይደለም ብለሽ እኮ ድምድም ምን ያደረግሽው ይዣዋል አልሄድም ነገ ታፍሪበታል። ብዙ ጊዜ አብርሃም ምንድነው ባለፈውም ታስታውስ እንደሆነ የመቅደስን ልጅ ሲመጣ ሩታ ማን ደረጃ ስትሄድ ሩታ ነገ ታፍሪበታል የምታደርጊውን ነገር። ያው ዛሬ እውነት ወጣና እሷም አንግቷን አልደፋችም። በእርግጥ እስከ ጥግ ድረስ ሄዳለች። እስከ ጥግ ድረስ ብትሄድበትም ግን መልሱ ያው እንደዛው ነው። ምንም የተለየ ነገር የለውም። ግራ ሲገባት ነው መቅደስ እራሷ የምትሆነው ስታጣ ግልጹን የተናገረችው ማለት ነው። አሁን ድረስ ያልተፈታ እንቆቅልሽ ሆኖባቸው ሆኖባችሁ እየኖሩ ያሉት እነ ሔርሜላ እነ መቅደስ፣ እነ ነፂ፣ እነማ እነማ እነማዛ ቡታጅራ ያሉ እርግቦች ማለት ነው፣ ተላላኪዎች እና የመጣልሽን ወሬ አሜን ብለሽ እየተቀባልሽ እያመንሽ እንትን አትበይ የኛ የእኛ ሰው በሬ ወለደ ላም ወለደች ብለው ሲሏቸው ላም አይደለም በሬ ወለደ ብለው የሚዘባርቁ ናቸው። ጓደኛም ይሁን በዙሪያሽ ያለ ሰው ማንም ዛሬ ለሰው ልጅ መልካም የሚመኝ ሰው ያለ እንደ ፈራ እግዚአብሔር ያለው ከስንት አንዱ ካሉ ነ በስተቀረ የሰው ህይወት የሚያስቀናው የሰው ትዳር የሚያቃጠለው የሰው ፍቅር ርርድብን የሚያደርገው እንዴት እነሱ ፍቅር ኖረው እንዴት እነሱ ሰላም ኖረው እኔ እንዴት ሰላም አጣለ ብሎ ለዛኛው ጉድጓድ የሚቆፈር መልሶ ግን እሱ እንደሚገባበት የማያቅ የሰው ሰላም የማያስደስተው ነው ያለው በአሁኑ ሰዓት ላይ። ገና ለገና አሁን እንግዲህ ተከታታይ ሆነብሽ፣ በእርግጥ ተከታታይ ሆነብሽ። ትናንትና መኪና ገዛና ዛሬ ወርቅ ገዛ ነገ ደግሞ ዳይመንዱን ቢያመጣልሽ እንደው በዚህ አይነት ልትነቂ ነው ማለት ነው። በቃ ሙሉ ለሙሉ የሷ ነው ነው ብለሽ የምትይው ማለት ነው። እና የዚህን ያህል ደረጃ ድረስ መሄድ አይጠበቅብሽም። ከሆነ ሆነ ነው አምነሽ ተቀብለሽ ይዘሻል፣ ተቀብለሻል፣ አመሰግናለሁ ብለሻል። ከዚህ በኋላ ደግሞ እንትን ብለሽ ያንቺን የሆነ ንብረት ሰብስበሽ መያዝ እንጂ ያለብሽ ማይሆን ቦታ ላይ ወስደሽ እንትን ማድረግ የለብሽ። እና ሩታ በተቻለሽ መጠን ወደ ራስሽ በቃ በቃ ወይ ካልሆነ ትልቅ ሰው አስገቡና ያለውን ነገር ሁሉ ይፍቱና፣ እሱ ድጋሚ ከእሷ ጋር እንዳይገናኝ ድጋሚ ከዚህ አጓጉል ከሚያረጉት ጓደኞቹ ጋር እንዳይገናኝ ማድረግ ትችያለሽ፣ በማስቆም ትችያለሽ። ቀን በቀን ካሜራ ይዞ መመላለስ ብቻ ነው። ከካሜራ ጀርባስ ግን እየመጣ ይጠይቅሻል። ይህም ልክ ነው። ብዙ ነገር እንድትሆኝና እንድታስብ የሚያደርግሽ ነገር አለ። አሁን እዛ ውስጥ ቁጭ ሳልሽ ስላልሽ ብዙ የሚያስጨንቅሽ ነገሮች ይኖራሉ አሁን አንቺ አራስ ቤት ውስጥ ቁጭ ስላልሽ በጣም ውጪ ላይ ብዙ ነገሮችን ለማየት ስለማትችይ ውስጥ ቁጭ ብለሽ በቃ ስትረስ ነው የሚሆንብሽ። ሲወጣ እሷ ጋር ሄደው የት ይሆን ሄደው የት ነው ያለው? መቼም በየደቂቃው አትደውይለትም ወይም ደግሞ ማታ አትደውይለትም፣ ሊሆን ይችላል። እሱ ደውሎ ካላወራሽ ማታ ያለበትን ወይ ያለውን ነገር ኢንፎርሜሽን ካላቀበልሽ ማን ጋር ይሆን ያመሸው የት ይሆን ያመሸው? ማንጋሪ ሆን ያለው እሷ ጋ ይሆን ወይስ ሌላ ጋ የሚኮነው ነገር ብዙ ነገር ያስብላል፣ እንድትጠራጠሪ ያደርግሻል። በተለይ አሁን ያለችበት ነገር እሷ ዙሪያ ጥምጥም እየሄደች እርግዝና በወረቀታ ወረቀት እያሰሩ እያሰሩ እንደ ልማዳቸው ከዚህ በፊት እስከ ዴን ድረስ አስመርምረው ያንተ ነው እስከመባል ደርሰዋል። አሁንም ደግሞ እርግዣ ወይም ብላ ያንተ ነው ብላ ግምልትል ማለት ፈሪሃ እግዚአብሔር የሌላቸው ፈጣሪን የማይፈሩ ብቻ ናቸው። እንደው ያሉት ሚዲያው ላይ ማለት ሙስሊሞች የሚጠማጠሙት፣ ክርስቲያኖች መስቀል የሚያደርጉት ሚዲያ ላይ ያሉት በጣም ፈሪሃ እግዚአብሔር የሌላቸው ሆዳቸውን አምላካቸውን ሆዳቸውን እንጂ ፈጣሪያቸውን የማያስቡ ለምን እንደመጡ ምን መስራት እንዳለባቸው የማያውቁ ለሰው በቃ ተንኮልን የሚያስቡ ብቻ ናይ አሁን ተመልከቱት ከአንገቱ ላይ እንትኑን ሲያወልቅ ግዲ እንቀጠቀጣል። አውልቆ ቤቷ ድረስ ሄደ። ሷም አላምናለች። እንዴት በምን ታምናለች? ነገ ደግሞ መልሶ አድርጎ ይመጣላት እና መልሶ ይበጠበጣል። እንዴት ትመነው? ካንገቱ ላይ መስቀሉን እንዳ ስጦታውን እንዳወለቀ ወስዳችሁ ንስሐ አባቱ ጋር። እኔ ምለው ንስሐ አባት የለውም ወይ ናሂ

እኔ ያው ስለምሰራባችሁ ነው። ሄሉን ተመልከቷል። በግድ ወንድ ልጅን ይሄንን በር ከፍተ ከወጣ ተመልሰ ወደዚህ አትመጣ እያለች የምታለቅስ ማለት ነው ሄለን። እንደው እንደው ይቀር ይበለኝ እግዚአብሔር ደግሞ እንዳሰሉኝ። የሄለን ወዳጆች ምኗን እንደሚወዱት ምኗን እንደሚያፈቅሩት ግራ ነው የሚገባኝ። እሷም ደግሞ ወዲያው ለፍቅር ልቧ ክፍት፣ ወዲያው ፍቅር የምታደርገው ነገሯስ ወዲያው ታፈቅርና ከዛ ደግሞ ወዲያው ወደ ጫካ ወደ ምናምን የምትገባው ነገር ወደ ሱስ ውስጥ የምትገባው ነገር የውሸት አረገዝኩኝ ብላ እንትን ብላ መጠጥ አይኗን በግድ እየጨመቀች ያስለቀሰችው ከዛን ዛሬ ቤቱ ወስዳ ሳደረችው አሁን ደግሞ ፋሽኑ ሆነዋል የእንቅልፍ መድኃኒት እኛ ሀገር ሌሎች ሀገራቶችን ነበር በተለያየ ነገር የማየው አሁን ደግሞ እኛ ሀገር ላይ ፋሽን ሆነ ደግሞ ይሄ አርግዣለሁ እያሉ መምጣትና የእንቅፍ መድኃኒት እየሰጡ እያስተኙ የፈለጉትን ማድረግ። የእንቅፍ መድኃኒት ሰጠሽው፣ በግድ ደፈርሽው፣ ላዩ ላይ ወጣሽበት። መቼም ሌላ ምንም ተኝቶ መቼም ምንም የሚያስበው ነገር የለም። እንደው ለምን ዕቃ ስሜት ብላችሁ እራሳችሁን ማዋረድ ሚዲያ ላይ መዝረክረክ ልክ ትዳር ቁም ነገር እንደያዙ ትዳር እንደያዙ በቤተሰብ እንደተጋቡ አይነ ነገር ጉራ ይመስላችኋል ይዞ መኝታ ቤት መግባት ይዞ ካንተ ጋር እንደዚህ አይነት ላይፍ አድርጌያለሁ ወይም ብሎ ሚዲያ ላይ መምጣት፣ በትዳር የተጋቡ ቬሎ ለብሶ የተጋቡ እኮ ነው የሚመስላቸው። የሴቶቹ አይና ውጣነት። ወንድስ ወንድ ነው፣ ምንም ቢል ምንም ቢያደርግ የሚያምርበታል። እንዲህ እየተለመነ ማለት ነው። በገዛ እጃቸው ነገ ይደበቃሉ። ይህ ወይ ገንገበት ደግሞ ዳን የሚባለው ያቺ ሞልቃቃ ድራማ እየሰራችባቸው መጃጃሉ። ዳኒ በራሱ መጃጃሉ። ድራማ እየሰራችበት እንደው እንደዚህ ምናምን ነገር አይነ ነገር ብሎ ይላል። እረ ደዛ ምስማ ተንዛዛችበት እኮ የኤፍሱን ደንበኛ ድራማ ደንበኛ ቃና ድራማ ነው ኮ ሰራችባቸው። ልጄ ዳኒ ልጄ አቤት

እሷንም ልተዋት አልችልም ከልጅነትም አውቃትናት እሷም ልጄ በሆዷ ስላለ ልተዋት አልችልም ብለህ ሁለቱን መያዝ እንደምትችል የወሰንክ ሰው ነው። እግዚአብሔር ብቻ ልቦና ይስጣችሁ። ለማንኛውም አመሰግናለሁ። ዛሬ መቆራረጥ በዛብኝ፣ ቤት ሰው ገባ ወጣ እያለብኝ ማለት ነው። እና ለማንኛውም ይሄንን ይመስላል። አመሰግናለሁኝ። ደህና አደሩልኝ።